ብርቱካን እባላለሁ ተወልጄ ያደኩ ስናን ወረዳ ነው። ከእናትና ከአባቴ የመጀመሪያ ልጅ እኔ ነኝ። እኔን እንደወለዱ ነው አጋጣሚ አባቴም ወደ መንት ነው ያለ የተሰደደው። እናቴ በሕይወት ያረፈችው በወሊድ ምክንያት ነው። ከዚያ በኋላ ምንድነው የተደረገው አያቴ ጋር እንዳድግ ቆየው ከአያቴ ጋር እየኖርኩ እየኖርኩ እያለ ስምንት አመት ሲሞ ላይ ትንሽ እሷንም ይቸግራታል። እባካችሁ ልጅትን ለሰው ልስጥ እና ፈልጉልኝ ምናምን ትላቸዋል። እሷ ማለት ነው አያቴ። አሉ በስምንት አመት ያስወጥተው ወሰዱኝ። ከዚያ እሱ የሁለት ልጆች አባት ነው የአንድ ሴትና ያንድ ወንድ እና እነሱን እያሳደኩኝ ልብስ የምሳጥብ የልጆችን ነው ማለት ነው ካልሲ ያጥባለሁ፣ ወጥ እንድሰራ፣ ሙያ እንድለማመድ እነሱ እያበረታታችኝ ሰትዮዋ ኢቨን ባላት ራሱ ሲኖር ማንኛውንም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል። አውዳ አመት ምናምን ሲመጣ እኔ ደግሞ ሰትዮዋ ከምትለብሰው ልብስ ተቀድና ጣጣጣ ተፈጠነት እየነበኩ እንትን ብላ በመኪና እንኳን አይሰፋም። እቤት ነበር በመርፌ ተሰፋው ነበር። እሱን ለብሽ ይላልው። ጫማም እቶ ወርቁ ይወደቀውን ልጆች ተጠቅሞ ይጫራሽ እሱን ሰውጥ ምንሰል የባለም እንደዛው እየተማርኩኝ እያለ የሆነ የደረጃ ተሸላሚ ሆንኩኝ። እስከ ስምንት ደረጃ እስከ ስምንተኛ ክፍል በኋላ የሆነ ስራ ምቤት ልብስ የሆነ እየተጎረመስኩ እየጎረመስኩ ሲመጣ ስራው እያያዘኝ ትምህርቱም እየያዘኝ እየከበደኝ ሲመጣ ስራዬን ለዲቱ፣ ሙሉ ሰዓት አንተላለሁ፣ አልተኛም ነበር ያረሳት ነበር። ከዛ ኢምባረስቲ እንታ ሶልቲያ ክፍል ጨረስኩኝ። ያሶልቲም ያው 392 አመጣው ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደብኩኝ። ዲፓርትመንት መረጥ በፋርማሲ ስገባ በቃ እነሱ ራሱን ማበረታታት ጀመሩ። አይዞች ኢቪን ደብተር፣ እስክሪብቶም የሀንዳውትም ሙሉ ነገሩን እየሸፈኑልኝ የነበር እነሱ ነበሩ። ቢሮ ላይ ማለት ነው። አሪፍ ውጤት ነበረኝ። ከዚያ መጨረሻ ላይ ልክ አንድ አመት ተማርን። ሁለተኛ አመትም ተማርን። ሁለተኛ አመት ላይ የተወሰነ ረብሻ ይከሰታል በሰዓቱ ማለት ነው። ረብሻ ሲፈጠር ምንድነው? ሶስት ሰዓት ነው ከሌሊቱ ሶስት ሰዓት ላይ እኔ አጋጣሚ ከልጆች ጋር እንትን ነበርኩ። ላይ በራሪ ነበርኩ እኔ ወደ ውስጥ ስምን መለስ ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ። ከዛ ኧረ ምንድነው በዚህ ውጡ በዚህ ወረዶ እንዲህ ጎንበስ በሉ? እንትን ተኙ ተንበልበሉ ምናምን ይሉናል። ከእዚያ ልክ እየተኛን እየተሳብን እንደ እባብ እየተሳብን እየሄርን እያለ መጨረሻ ላይ እዚህ ጋር ግቡ በቃ እናምልጥ እናምልጥ እንደዚያ ያለን ሰዎች ለካ ውስጥም ውጭ የሚተኩሱ የነበሩት እነሱን አለ ዋል ውጭ ላይ ስንል ምንም የትጥቅ ልብስ አለበሱ። ከእዚያ አንደኛው ትጥቅ የለበሰው እዚህ ጋር ግቡ፣ ምክንያቱም እንደዚህ ድብልቅልቁ እየወጣ ነው።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 እኔ ምን እዚያው ላይ እየቀየሩን ምንሳት እንደቀየሩ ማላየናቸው። ከዛ እየሄድን እየሄድን እያለን ጫካ ስንጀምር፣ መኪናውን ከዚህ በኋላ መኪናን መግባት አይችልም፣ ውረዱ። በእግራችን ዱብ ዱብ እያለ ነው የምንሄዳለን። ልክ በእግራችን እየሄድን እያለ እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑና ፀጉራቸውን ገለጡት። ያኔ ኬፕ ነገር ነበር የለባሱ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 ንስ እያሉ ነው እንደዚህ የሚወረወሩልን ማለት ነው። አይጠጉንም፣ ሁሉ ከዚያ እየወረወሩልን እያነሳ እንበላለን። ያው ሆዳ አይደለም ይርበናል። ምንጠጣ ውሃ ስነጣ ደግሞ በለበስ ነው ልብስ እየዘፈዘፍ ነው ምንጭ ነገር እናገኛለን። ወራጇ ዝም ብሎ ቆሻሻ የተገደበ ነገር እናገኛለን። እሱን ልብሳችንን እንዘፈዝፍና እንዲ ለመጥላቀም ስለሚቀፍ ልብሳችንን እንዘፈዝፍና ልብሳችን እየመጨ እየጨመቅን ነበር እንደዚህ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 ከአንገት በላይ ደግሞ እንትን በምንድን ነው ጭንቅላቴ ነው። ሁለቴ ሲመታኝ የኛው ተከፈተ ጭንቅላቴ ማለት ነው። እንደዚህ እንደዚህ አድርገዋል ማለት ነው። ሌላስ ምን ይሻላል? ከዛ የሆነ ሚንትን የሚልም ነገር አለ ቢላ ማለት ነው። በእሱ ይፈቀፍቀዋል ፀጉሬን ማለት ነው። ሲፈቀፍቅ ሲፈቀፍቅ እየደማ ነበረ። በዚህም ይተለትላሉ እንደምላጭ አይነት ነገር ይዘዋል ሁሉ ትልትል ይህን ማህፀኔ ከተጨቀጨቀ በኋላ ምንም አላስታውስም። ሜት ተጣል ምን ሆነ ግን ምንድነው? በስድስተኛ ቀን ቀና ብዬ እንትን ስል ምንም ነገር የለም። ከጎኔም ሬሳ አለ፣ ከጎኔም ልጅ ተሬ ትላለች። በቃ ከእሷ የተሻልኩ ስለሆንኩ የለበስኩትን አረቄን ልብሴ ሙልጭ አርጌ አውርቄ እንትን አሰርኩት፣ ይሄን ተንትኑ ጋር አጣብቂያ ስሬ እየጎተትኩ ያ ማለት ምንድነው? እኔ ሙሉ አካል ስላለኝ ነው። ያንስ አድርጌ ነበር እየጎተትኩ እየታላቀስ ሪያል በቃ አርቃንሽን ሆነሽ በጣም የሚያሳዝነው ቁምጣ ነበረች። ቁምጣ አይን ደሞ ያላስ ለብሰኝ አለ ቁስሉ ማለት ነው። እንዲህ ክፍቱን አድርጊ። ልብሴን ግን ሙሉ ቃኔ ለእሷ ለብስኳት። የለብስኳት አንድ ቀሚስ ነበር እና በቁምጣ ቁምጣ ከስር ለብሼ ነበር። የለብስኳት ልብስ በቁምጣ የመከለ ማሰር አልቻልኩም። አውልቄ ሁሉ መከረዋለሁ ሙሉ ደም ማለት ነው። ከዚህ በሷ ሰርኩልና ይወጥት ይወጥት ስል ገሩ ይመጣሉ

እርጉኛ እጉኛ እርጉኛ አላቃዋኛ ገሩ ምኑን ልጠይቃቸው። በቃ ውስጤ ተጨነቀው ሁሉ መጨረሻ ላይ ጫካውን ስጨርስ ከተማ አገኙ። ከዚያ አባቴ፣ እኔ የምልህ ዩኒቨርሲቲ ተማሪ ነበርኩኝ እና አጋጣሚ ልክ አንድ ዝምሮ ጥቁር በጥቁር አይነት ነገር ነው። እሷን አላበሰኝና በቃ ለኢንዲጂሽ ሊል ብሎ ዩኒቨርሲቲ ውስጥ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባሁት። ከዚህ ቀጥታ ዳይሬክተሩ ቢሮ ስገባ ምንድን ነው ሙሉ ነገሩን አየ። ካየ በኋላ ሕክምና ውስጥ እንደገባ ማህፀኔ እንዲታሸግ ከአንገት በላይ ያለውም እንዲታሸግ ተደረገልኝ። አሳሸገኝ እያለ እያለ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 ያን እየቆራረጡ እያወጡ እያስተካከሉ እያጠቡ ሲሉ መጨረሻ የልብም ኬዝ እንዳለብኝ የታወቀም እዚያ ነው። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። ከዚ አዲስ አበባ ሲጥሉኝ ምንድን ነው ወደ የት ሊሄድ በቃ ህይወት ምስቅልቅል እንዳለብኝ እብድ ሆንኩኝ፣ አበርኩኝ። ከጊዮርጊስ ወደ ማርያም ሄድኩኝ፣ የማርያም ቀን ነው ሊሄድ እስኪ ምናምን ና ብዬ ሰው በሚሄድበት እየተከተልኩ እየተከተልኩ እዚያ ስዕል ቅድስት ማርያም ይላል። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለች እና ብር ተሰጠኝ። ሀምሳ ብር ሀምሳ ብር ተሰጠች። በኋላ ምን ፈልገሽ ነው ምናምን፣ አይዞሽ ምናምን አለች። እኔ እኮ እንደዚህ ተማሪ ነኝ እና በዚህ ነው በዚህ ረብሻ ምክንያት ነው እንደዚህ የተፈጠረው፣ እንዴት ላድርግ ብለሽ አልኳት የት ልሂድ ብለሽ ስላት አይ እንደዚህ ማ ከሆነ ክሊኒክ እንትን ጤና ጣቢያ እንወሰደሽ ብሎ ጤና ጣቢያ ሲሄድ የምጥ መርፌ ያሳጡ ስሻ ተወለደ። ከተወለደ በኋላ በጣም ራበኝ። በቃ ምኑ ላያጥበው መጠው ሳጣ ሲርበኝ ማዘር ትሬዛ ጋር መጣውኝ ምን ላድርግ አልኳት። በቃ ጨለመብኝ። ባክሽ አስገብኝ ስላት ከጎነሽ እና አለን